ብራናውን ብቻዬን እያዘጋጀው ስለሆነ መፋቁ በጣም ያደክማል። ከመፋቁ ከብራናው ነው። ከዚያ አጎንብቼ ስጥብ ስወጥር ብዙ ደዌ ደርሶቤ ብዙ ድካም ደርሶብኛል። እሺ፣ ተመልካቾቻችን እንግዲህ ቅድም አባታችን በገዳም ውስጥ ተጽፈው የነበሩት መጻሕፍት ሲነግሩን የነበሩ አሁን የምታዩቸው እጅግ በጣም ግዙፍ ግዙፍ የሆኑ መጻሕፍት በተለያየ ቦታ ያው ሊገኙ የማይችሉ በዚህ በገዳም ውስጥ ተጠብቀው የቤተክርስቲያን ሀብት ሆነው ያሉ ነው። እንግዲህ አባታችንም እንግዲህ የዚህ ነገረ ማርያም ላይ እንግዲህ መግቢያው ላይ እንደሚናገረው በ73 ዓመታቸው ይህንን መጽሐፍ ለዚህ ገዳም በ2006 አመተ ምህረት መጻፍ እንደጀመሩ ይናገራልና እንግዲህ ተመልካቾቻችን በእውነቱ ሰው እስከ እድሜው ፍጻሜ እግዚአብሔር እንዴት ማገልገል እንደሚችል ከዚሁ መማር እንችላለን። የእድሜ ገደብ እንደማይገድብና ሰው ብዙዎች አሁን በዛሬ ዘመን በሰባት ዘመናቸው ከቤት ውስጥ ሰው የሚያወጣቸው የሚያገባቸው ናቸው። እንደነዚህ ያሉ አባቶች ደግሞ እድሜያቸውም ገፍቶ እያለ እንደዚህ ያሉ የብራና መጻሕፍትን ለዓለም ለቤተ ክርስቲያን ለገዳማት በቅርስነት እያበረከቱ ነው። አባታችን፣ እንደው እነዚህ መጽሐፍ ሲጽፉ እንደው ድካሙ ምን ያህል ነበር? እንደ አድካሚነቱ እንዴት ነው አባታችን ነው ድካሙ አይሰማኝም ነበር። በጊዜው ግን ብርሃናሆን ብቻዬን እያዘጋጀሁ ስለሆነ መፋቁ በጣም ያደክማል። ከመፋቁ ከብርሃን ነው። ከዚያ አጎንብሼ ስጽፍ ስወጥር ተረምም፣ ከዚያ ተነሳ ብዙ ደዌ ሰርጬ ችኛው ጋት የሚባል ሕማም ሰገራ ዘግሶኝ አንጀት የለ ተንዋውጦ፣ ብዙ ደዌ ደርሶብኝ ብዙ ድካም ደርሶብኛል እንጂ ስራውን አልሰለችውም አልሰቀቀውም፣ ነበር ደስ እያለ ነበር። እያር እያፅናናኝ የምሰራው እና ግን ሰውነቴ በዚያ ያተነሳ ብዙ በደርሶብኝ ብዙ ለፍቻለሁ። እንደ አባታችን አሁን አንድ መጽሐፍ ለመጻፍ ቆዳውን ከመንከር ጀምሮ እንደ ምን ያህል ማለት ብዙ ሂደት ሂደቱ እንዴት ነው? አሁን መጀመሪያ ቆዳውን ከመግዛት ጀምሮ ምን ምን እያደረጋችሁ ነው የምትሄዱት? ቆዳውን በመጀመሪያ ገዝተን አምጥተን ሁለት መወጠሪያ ለሁለት ቆዳ በአንድ ቀን እወጥራለሁ ማለት ያንን አንድ ቀን ነክረውና በሆነ ሳፋ ነክሬ እውላለሁ። ሲርስ ማታ በደምብ አጥቤ ያንን ደፍቼ ቆሻሻውን ጥሩ አርጌ ጥቤ እንደገና በሌላ ባሊ እነክረዋለሁ። እነክረውና በአራተኛው ቀን ይሸታል በጣም ያና ውጥቼ በደምብ አጥቤ ሰዎች ባጠገብ ሰው አይዞርም። እኔ አይሰማኝም። እነሱ አፍንጫቸውን እያዙ ይሄዳሉ። በጣም እያሰነቸውኝ ና እየጠሉኝ ነው እና እንዲያርዬ ወጥርና መጨመሪያ መጀረሻ አለም በዋሻ አይናማ ድንጋይ አለ፣ ባህር ጆርጅ ድንጋይ። በዚያ በካራ ስጋውን እያስነቀኩ እየፋኩ በዚያም ሙን ጫርዬ በደንብ አድርዬ ወጥሬ አጥባጥቤ በደንብ አድርዬ ስጋውን አጽዳቸ አሰጠዋል ደርቆ ይውላል። ደርቆ ይውልና ክቡ ብሎ ሲደርቅ ማታ በእንትን በምሳር እንደገና ቆዳውን ጠጉም በምሳር ጫሩ እየነሳለን ጠጉሩ በጣም ያለፈን ትሎይ ደእንት ያን ተጨረስ በኋላ እንደገና ደግሞ አጋድሜ ግራቀኝ በስጋውም በጠጉም አጥቤ በርሼ በዚያ በድንጋውም በእንትንም አድቼ አደርቀዋል። ተደረቀ በኋላ ያንን ከልጅ ዋጣና እንደገና ደግሞ በትንሽም ሆነ በትልቅ መፍቱ በሚፈቀደው ቀጽ ቀጻና እንደገና ደግሞ ያ ማስመሩ መውጋቱ ብዙ ጊዜ ይፈጃል፣ ብዙ ያደርጋል። ዛሬ እኛ እንደ ቀልድ እንደዚህ ተጽፎ የምናየው መጽሐፊ ምን ሁሉ ሂደት አልፎ በብዙ መከራ እንደምታዩት ሌላው ይቅርና ሽታው እንኳ ቆዳው እዚያ ተቀምጦ ለተለያየ በሽታ እስከመዳረግ ድረስ ደርሰው። ነገር ግን የእግዚአብሔር ስራ ነው እና ታሪክና ቅርስ ስለሆነ በዚህ ልክ ነው። እንደዚህ ሆነው ነው ቤተክርስቲያንን ያቆዩልን። ብራናውን እንግዲህ ከእድሜ ጭማሪ አንጻር ደግሞ ሲታይ ደግሞ በጣም ብዙ ድካም አለው እና በዚህ ልክ እንግዲህ ይህንን ቅርስ ያቆዩን አባቶቻችንን እንግዲህ እግዚአብሔር በረደት ይጠብቅልን ነው የምንል። ወደፊትም ሌሎች ነገሮችን የምናሳያችሁ ይሆናል እንቀጥላለን።